ሰላም ጤና ይስጥልን፣ ክብራትና ክብራን ተመልካቾቻችን፣ ከሀዲያ ቴሌቪዥን የዕለቱን ዜናዎች ይዘን ቀርበናል። ዋና ዋናዎቹን በማስቀደም እንጀምራለን። የተጀመሩ የልማት ስራዎችን ከዳር ለማድረስ ሕብረተሰቡ ግብርን በወቅቱ መክፈል እንዳለበት ተጠቆመ። ባለፉት ዘጠኝ ወራት በርካታ ሰው ተኮር ተግባራት ማከናወኑን የሆሳዕና ከተማ አስተዳደር ሰራተኛና ማኅበራዊ ጉዳዮች ጽህፈት ቤት አስታወቀ። ለተሻሻለ የግብርናና ገጠር ልማት ፖሊሲ ውጤታማነት የዘርፉ ቋሚ ኮሚቴ አመራሮች ድጋፍ ክትትልና ቁጥጥር ሊጠናከር እንደሚገባ የህዝብ ተወካዮች ምክር ቤት ምክትል አፈጉባኤ ወይዘሮ ሎሚ በዶ አስገነዘቡ። ከውጭ ቻይናና አሜሪካ በስዊዘርላንድስ ባደረጉት ድርድር ቁልፍ በሆኑ ጉዳዮች ላይ የተሻለ መግባባት ላይ መድረሳቸውን ገለጹ። በዝርዝር ወደምናያቸው ዜናዎች አልፈናል። ዜናዎችን በመምራት አክሊሉ አማረ አብሬያችሁ ቆያለሁ። የተጀመረው የልማት ስራዎችን ከዳርን ለማድረስ ህብረተሰቡ ግብርን በወቅቱ መክፈል እንዳለበት ተጠቆመ። ምንተዋብ ያሱ በሆመቾ ከተማ አስተዳደር ተገኝተን ያነጋገርናቸው ነጋዴዎች በከተማ አስተዳደሩ አስፈላጊ መሰረተ ልማት እንዲሟላ ገቢ ወሳኝ ድርሻ አለው ብለው ከሚያገኙት ገቢ ላይ ግብር በአግባቡና በወቅቱ የመክፈል ኃላፊነታቸውን እየተወጡ መሆናቸውን ተናግረዋል። ሁሉም ዜጋ ገቢ በወቅቱ የመክፈል ሀገራዊ ግዴታውን መወጣት እንዳለበትም አክለዋል። ለመንግስት የሚሆነው ግብር በስነስረት መክፈል አለብኝ። ግብር ያልከፈለ ሰው እንዲሰራ እኔም ፍቃደኛ አይደለሁ። እኔ ያራሰኝ ድርሻ እያገኘው ለመንግስት ግብር ካልከፈልኩኝ እንዴት ነው እኔም መስራት የምችለው? ሌሎችም ግብር የከፈሉት መስራት የሚችሉት ያልከፈሉት ይክፈሉ። እኛም በሰቱ በጊዜው እንከፍላለን። ስራችን እያሰፋፈን እንሄዳለን። ግብር በስነስርዓት እንከፍላለን። ሌሎቹም እንዲ እንዲከፍሉ ነው። ግብር ያልከፈለ ሰው ሌባ ነው። በሆመቹ ከተማ አስተዳደር የገቢዎች ጽፈት ቤት ባለሙያ የሆኑት አቶ ዲሌቦ አሰፋና አቶ መላኩ አድማሱ ባለው አቅም እቅዱን ለማሳካት ብርቱ ጥረት እየተደረገ መሆኑን አንስተው የሰው ኃይል እጥረት በሚፈልገው ፍጥነት ለመስራት ተግዳሮት መሆኑን ገልጸዋል። ብረተሰብ ካወዲው መጥቶ እኛ እስከኛ ቢሮ መጥቶም እኛም እስከነሱ ቤት ለቤት እየገበን እያሳሰበን ና ለሚሰጠው ታሳቢ ተብሎ መቀነስ ከሚፈልጉት ጊዜያዊ ደረሰኝ እየሰጠን እየወሰደን ነው ያለ ነው። ምናልባት ጊዜ ሲደርስ በሐምሌ ሲገባ እንዳይጨናነቁ እያሳሰበን ነው ያለ ነው። እሱ በትዮቲ ተመዝጋቢ ሆኖ ያለ ደረሰኝ ሲሰጥ እጅ በፊንድ ይዘን እኛ አንሳ ሺ ያቀጥተናል አንድ ግብር ከፋይ ማለት ነው የበበረሰብ ድጋፊ ማለት የህግም እንደ ከተማ አስተዳደር አለው ህግ ካልም ለእኛ ተገን አድርገን ያን አንዱን አስቀጥተን ህግ እንዲማሪም አድርገን ግብረ መልሱ እኛ ጋር መቶ ተናቦ ፈርሞ እንኳን ከፍሎ ወጥቷል። የሆመቹ ከተማ አስተዳደር ገቢዎች ጽሕፈት ቤት ኃላፊ አቶ አብርሃም ወንድሙ በበኩላቸው እንደ ዘንድሮ ከመደበኛና ከማዘጋጃ 110 ሚሊዮን 869980 ብር ለመሰብሰብ ታቅዶ እስካሁን ባለው 61 ሚሊዮን 194245 ብር መሰብሰብ መቻሉን ጠቅሰው በዚህም ከእቅዱ 55 በመቶ ማድረስ መቻሉን አብራርተዋል። የገቢ ምጣኔ ማሻሻያ ዘግይቶ መጀመሩና የባለሙያዎች እጥረት ቅዱ በሚፈለገው ልክ እንዳይሄድ ተግዳሮት መሆኑን ተናግረዋል። ከመደበኛ እንደዘንድሮ እናገኛለን ብለን ያቀደ ነው። እቅዳለ 110 ሚሊዮን 869980 ብር ነው። ከሁለቱም እናገኛለን ብለን ያቀደ ነው፣ ከመደበኛም ከመዛገጃም። እስካሁን ግን በአፈጻጸም ደረጃ ላይ ያለው ከሁለቱም ያገኘ ነው 61 ሚሊዮን 194245 ብር ከ51 ሳንቲም ነው የሰበሰበ ነው ማለት ነው። ሀምሳ አምስት ነጥብ ሁለት ፐርሰንት ደረጃ ላይ ነው ያለ ነው። የሚጣኔ ተመን ሀብት ማሻሻያው ላይ ትንሽ ዘገይተን ነበር። በምክር ቤት ስለጸደቀ ያንን ተጠቅመን አሁን በሁለቱም ወር በቀሩት ወራት ላይ ያችን ለማሳካት እንሞክራለን። በዚህ እንደገና ይህንን ለመስራት ትንሽ ሁለተኛ ተግዳሮት የሚሆንብን ነገር የባለሙያ እጥረት ነው። ምናልባት በቀጣይ ተፈቅዶልን ባለሙያ ቢቀጠርና ባለሙያን አሰማርተን ይሄንን ሀብት መሰብሰብ እንችላለን የሚል ግንዛቤ ነው ያለን። የሆመቾ ከተማ አስተዳደር ከንቲባ አቶ ምስጋና አለሙ በዚህ ወቅት እንዳሉት በከተማ አስተዳደሩ በርካታ የልማት ስራዎች እየተሰራ መሆኑን አንስተው ገቢ የተጀመሩ የልማት ስራዎችን ከዳር ለማድረስ ወሳኝ መሆኑን ገልጸዋል። ለከተሞች ከደሞዝ ጀምሮ መሰረተ ልማትን ለመስራት በጣም አስፈላጊ ጉዳይ ነው ገቢ ከተማ ማመንጨት ባለበት ወይ ለመስራት እየተሞከረ ነው ያለው እና ጥሩ እንቅስቃሴ አለ። ሆኖም ግን ያው በፐርሰንት ስታይ እናሳካለን ወደ ያልነው ደረጃ አልደረስንም። የባለሙያ እጥረት ለመቅረፍ ከሚመለከታቸው አካላት ጋር እየተሰራ መሆኑን ያነሱት ከንቲባው ሁሉም ዜጋ ገቢ የመክፈል ኃላፊነቱን እንዲወጣም አሳስበዋል። ባለሙያ እጥረት ያው ይገዳ ላይ ነው ያለው አስራ አንድ ፐርሰንት ነው በተለይም የሰው ኃይል ያለው ማለት ነው እና መቸው ያንን እዚህ ካለው ከገቢዎች መምሪያም ጋር ከአስተዳደሩም ጋር እያወራ ነው ያለነው እና ምናልባት ከጥቂት ጊዜ በኋላ ሕጋዊ በሆነ ወይ ክልልም እውቅና ሰጥተው ስፔሻል ኬስ ሆኖ ደግሞ በዞን በኩል ተጽፎ የባለሙያዎችን የማሟላት ስራ ይሰራል። እንትን ተብሎ ይጠበቃል። ግን የገቢ ስራ የገቢዎች ብቻም አይደለም ሌሎችም በዚህ ጉዳይ ላይ ተሰብስቦ ማለት ተቀናጅተን ከሰራን እናሳካለን የሚልና ና ለወደፊት ደግሞ ያንን የባለሙያዎችን ችግር ለመፍታት እየታሰበ ነው ያለው። ባለፉት ዘጠኝ ወራት በርካታ ሰው ተኮር ተግባራት ማከናወኑን የሆሳዕና ከተማ አስተዳደር ሰራተኛና ማህበራዊ ጉዳዮች ጽሕፈት ቤት አስታወቀ። ቤተልሔም ደመቀ ዝርዝሩን ይዛለች። በ2017 በጀት አመት ባለፉት ዘጠኝ ወራት ዘርፈ ብዙ ሰው ተኮር ተግባራት ማከናወኑን የሆሳአና ከተማ አስተዳደር ሰራተኛና ማህበራዊ ጉዳይ ጽህፈት ቤት አስታውቋል። የሆሳአና ከተማ አስተዳደር ሰራተኛና ማህበራዊ ጉዳይ ጽህፈት ቤት ኃላፊ አቶ ተካልኝ አቦ ከሀዲያ ቴሌቪዥን ጋር በነበራቸው ቆይታ በተያዘው በጀት አመት ባለፉት ዘጠኝ ወራት ተቋሙ በተሰጠው ተልእኮ መሰረት በርካታ ሰው ተኮር ተግባራት ማከናወኑን ገልጸዋል። የህጻናት ጉልበት ብዝበዛ ከመከላከል ረገድ የህጻናት ጉልበት ብዝበዛ ለሚ ፈጸምባቸውና ተጋላጭ ለሆኑ ሁለት መቶ ለሚሆኑ ተቋማት የግንዛቤ ማስጨበጫ ስራ ተሰርቷል ብለዋል። ትንሽ ተሻሽሎ እስከ አስራ ስድስት እስከ አስራ አምስት እየተባለ ነው። እስከ አስራ አምስት ያለው ህጻናት ያው ህጻን ነው። ህጻን ስለሆነ ጉልበቱን በአሉባሌ ቦታ ላይ ለአደጋ በሚያጋልጥ ነገር ላይ ከመጠን በላይ ከዌት በላይ እንዳይሸከም ከእድሜ በላይ እንዳይሰራ የሚያደርጉ ስራዎችን ይሰራል ማለት ነው። አምራች ዜጋ ወደ ተለያዩ ሀገራት ሲሰደድ ከአካባቢው አልፎ በሀገርም የሚደርሰው ተጽዕኖን ለመከላከል በስደት አስከፊነት ዙሪያ የተለያዩ ድርጅቶችን በመጠቀም አስራ ስድስት ሺህ የህብረተሰብ ክፍሎችን ተደራሽ ያደረገ ግንዛቤ ማስጨበጫ ስራ ተሰርተዋል ብለዋል። በህገወጥ መንገድ ከሀገር ወደ ተለያዩ ሀገራት ተወስደው ከስደት ተመላሽ የሆኑ ዘጠኝ መቶ ወጣቶችን ልየታ በማድረግ አምስት ሺህ የሚሆኑትን በተለያዩ የስራ ዘርፎች መሰማራታቸውን አቶ ተካልኝ ገልጸዋል። በመንግስት ዩኒቨርሲቲዎችና በግል ዩኒቨርሲቲዎች የተማሩ ስራ አጦች ወደ 3500 ቅድም እንደተናገርኩት ወደ 3500 ወጣቶች በወቅታዊ ለአንድ አመት በሚሰጠው ስራ ላይ አሁን ተሰማርተዋል። በመቀጠል ደግሞ 2500 የሚሆኑ ወጣቶች ደግሞ በተለያዩ ስራዎች ላይ በሆቴሎች ላይ፣ በቡና ቤቶች ላይ እንዲሁም ደግሞ በሱቅ ላይ ተሰማርተው ሼድ ላይ ሼዶች ላይ ተሰማርተው እየሰሩ ከዛም አልፎ ደግሞ አንዳንድ ወጣቶችን በአብዛኛው እንዲሁም የእኛ ከተማ ወጣቶች አደረጃጀት ላይ ሁሉ አስገብቶ ስራ ተፈጥሮላቸዋል ማለት ነው። ያ ደግሞ ሲጠቃለን አምስት ሺህ ወጣቶች በዚህ ከተማ ላይ ስራ ተፈጥሮ ስራ እየሰራ ነው የሚለውን ነገር በደንብ መውሰድ አለበት። ተንቀሳቅሰው ስራ መስራት ለሚችሉ አካል ጉዳተኞች ኢሲዲ ከተባለ መንግስታዊ ካልሆነ ድርጅትና ከሆሳና ፖሊቴክኒክ ኮሌጅ ጋር በመቀናጀት ስልጠና በመስጠት ወደ ተለያዩ ስራ መስኮች ማሰማራት መቻሉን ኃላፊው ጠቁመዋል። እነዚህን ሰዎችን ከመቀጠሩ በፊት ምን ያደርጋል? ለቴክኒክና ሙያ ይላካል። የስነ ልቦና ስልጠና ይሰጣል

ወደ ስራ ይሰማራሉ። የተለያዩ መንግስታዊና መንግስታዊ ያልሆኑ ተቋማትን፣ የሃይማኖት ተቋማትን፣ የተለያዩ ማህበረሰብ ክፍሎችንና ግለሰቦችን በማስተባበር ድጋፍ ለሚሹ ስድስት ሺህ ለሚሆኑ ህብረተሰብ ክፍሎች በበዓላትና በተለያዩ ጊዜያት ድጋፍ መደረጉን አቶ ተካልኝ ተናግረዋል። ከዚህም በተጨማሪ ኤስኦኤስ እንዲሁም ኦሳ ከተባለው ድርጅት ጋር በመቀናጀት ለበርካታ አካል ጉዳተኛና ወላጅ አጥ ህጻናት የመማሪያና የተለያዩ ቁሳቁስ ድጋፍ መደረጉንም አንስተዋል። ባንክና በተለያዩ ባለ ሀብቶች ሁለተኛ፣ ይሄ በዓላት ወቅት ላይ ሁሉንም ሰዎች ወስደን አካባቢ ነው እየተሰጠ ያለው ጭምር ሁሉም ቤተክርስቲያናት ላይ ያሉ ህፃናትን፣ እናቶችን፣ ሌሎችንም ጭምር እስከ ስድስት ሺህ ህዝብ ሙሉ በሙሉ ተወቷል ማለት ይቻላል፣ 100% ማለት ነው። ስለዚህ በዚህ ልክ የተያዘበት ሁኔታ አለ። በቀጣይም ትኩረት የሚያስፈልጋቸውን የስራ ዘርፎች በመለየት ጠንካራ ስራ ለመስራት መታቀዱን ያነሱት ኃላፊው በተቋሙ የሚተገበሩ ተግባራት ለተቋሙ ብቻ የሚተው ባለመሆኑ ሁሉም ከተቋሙ ጎን በመሆን ድጋፍ እንዲያደርግ አሳስበዋል ሲል ባልደረባችን ሙላለም ቀጭን ዘግቧል። እድሜያቸው ከአምስት ዓመት በታቸውን ህፃናት የኩፍኝ በሽታ ክትባት ከግንቦት 6 እስከ 15 ድረስ በዘመቻ እንደሚሰጥ የማዕከላዊ ኢትዮጵያ ክልል ጤና ቢሮ ምክትል ኃላፊ አቶ አሸናፊ ጴጥሮስ ገለጹ። ጤና ቢሮ የተቀናጀ የኩፍኝ በሽታ መከላከያ ክትባት ዘመቻ ንቅናቄ መድረክ ባለድርሻ አካላት በተገኙበት በወራቤ ከተማ አካሂዷል። ለምለሚዩል ተጨማሪውን ይዛለች። የማዕከላዊ ኢትዮጵያ ክልል ጤና ቢሮ ምክትል ኃላፊና የፕሮግራሙ ዘርፍ ኃላፊ አቶ አሸናፊ ጴጥሮስ በመክፈቻ ንግግራቸው የጤና ፖሊሲ በዋናነት በሽታ መከላከልና አክሞ ማዳን ላይ እንደሚያተኩር ገልጸው በክትባት ዘመቻ መከላከል የሚቻልባቸው በሽታዎች መጨመራቸውን፣ ችግሩን ለመከላከል ክትባት ዘመቻ ወሳኝ መሆኑን ተናግረዋል። በየጊዜው በክትባት መልክ የሚሰጡ በሽታዎች በመበራከት ከአምስት ዓመት በታች የሆኑ ህጻናት ሞት ለመቀነስ እየተሰራ መሆኑን አንስተው በዚህም በክልሉ ክትባት ያልጀመሩ ከ34 ሺህ በላይ ህጻናት ህጻናት ያሉ ሲሆን እንዲሁም ክትባት ጀምረው ያቋረጡ ከ1500 በላይ ህጻናት ክትባት ወስደዋል ብለዋል። ክትባት አዋጭ ነው። በሽታን ከመከላከል አኳያ በተለይም ከአምስት ዓመት በታች ያሉ ህጻናት ላይ ሞትን፣ ህመምን፣ የአካል ጉዳትን ከመቀነስ አኳያ ትልቅ ሚና ያለው ነው ማለት ነው። ለዚህም ነው መንግስትም አጋር ድርጅቶችም ትኩረት ሰጥተው የክትባት ስራን እየተሰራ ያለው በዚህ ሂደትም በርካታ ውጤቶች እንደ ሀገር የመጡበትን ሁኔታ መመልከት ይቻላል ማለት ነው። ይሁን እንጂ ከተጀመረ በርካታ ጊዜ ቢሆንም አሁንም ክትባት የማይወስዱ ህጻናት እንዳሉ በተጨባጭ ያረጋገጥንበት ሁኔታ ነው ያለው። አምና በተለይም እስከ ዘንድሮ ድረስ የተለያዩ የዘመቻ ስራዎችን ሰርተናል። በተለያዩ አጋር ድርጅቶች ድጋፍ በዩኒሴፍ ድጋፍ በደብሊዎች ድጋፍ በጋቪ በጀት ድጋፍ የሰራናቸው ዘመቻዎች አሉ በተለያዩ ወረዳዎች ላይ ማለት ነው። ይሄ የሚያሳየው በሰራናቸው ላይ እስካሁን ክትባት ያልተከተቡ ወደ 34 ሺህ ህጻናት አሉ። የአሁኑ ክትባት ዘመቻ በተቀናጀ መልኩ የሚሰጥ በመሆኑ ለየት እንደሚያደርገው የገለጹት ኃላፊው በዘመቻው ከአንድ ሚሊዮን በላይ ህጻናት የኩፍኝ በሽታ ክትባት እንደሚወስዱ ጠቅሰው ከክትባት ዘመቻ ጎን ለጎን የስርዓተ ምግብ ልየታ፣ የእናቶችና የህፃናት ጤና አገልግሎት አሰጣጥ ላይ በትኩረት በመስራት ችግሮች ሲያጋጥሙ የህክምና አገልግሎት እንዲያገኙ ይደረጋል ብለዋል። በእኛ ክልል ደግሞ አንድ ሚሊዮን 19 ስድስት መቶ አስራ አንድ አካባቢ ህጻናት የክትባቱን ያገኛሉ ተብሎ ይታሰባል። ይሄ ዘመቻ ሲደረግ የተቀናጀ ያስባለው አንዱ ክትባቱ በራሱ የሚዝል ክትባት የምንሰጥበት ነው። ሁለተኛው ከምግብ እጥረት ጋር ተያይዞ የልየታ ስራ እንሰራለን። ከአምስት ዓመት በታች ያሉ ህጻናት የልየታ ስራ ይሰራል። ሁለት ዓመት አካባቢ ያሉ ህፃናት ደግሞ የእድገት ክትትል ስራ ይሰራል። የሚያጠቡና ነብሰ ጡር የሆኑ እናቶች እንደዛው የልየታ ስራ ይሰራል ማለት ነው። የምግብ እጥረት ያለባቸውን ቀጥታ ወደ ጤና ተቋማት እንዲሄዱ የማድረግ ስራ ወደ ጤና ኪላ ወደ ጤና ጣቢያዎችና የመጀመሪያ ደረጃ ሆስፒታል ሄደው አገልግሎት እንዲያገኙ የምናደርግበት ሁኔታ ነው። የሚኖሩ የሚሰሩ ስራዎች በተደራጀ መልኩ በመረጃነት እንደሚቀመጥ ተጠቅሷል። የኮፊን ክትባት ዘመቻ በክልሉ ከግንቦት 6 እስከ 15 ድረስ የሚሰጥ ሲሆን ከዚህ በፊት ክትባት የወሰዱም ያልወሰዱም ጀምረው ያቋረጡ ከአምስት ዓመት በታች የሆኑ ህጻናት ለተከታታይ አስር ቀናት ቤት ለቤት እና በጤና ተቋማት እንደሚሰጥ ገልጸው ለዚህም አስፈላጊ የሆኑ ግብአቶች መሟላታቸውን ጠቁመዋል። ለክትባት ዘመቻ ውጤታማነት የባለድርሻ አካላት ሚና ወሳኝ መሆኑን ጠቁመው ሁሉም የየድርሻቸውን እንዲወጡ አሳስበዋል። የሴቶችና ህጻናት ሁለንተናዊ ተጠቃሚነታቸውን ለማረጋገጥ በቅንጅት መስራት አስፈላጊ መሆኑን የገለጹት የማዕከላዊ ኢትዮጵያ ክልል የሴቶችና ህጻናት ጉዳይ ቢሮ ኃላፊ ወይዘሮ ዘቢባ መሐመድ በኩፍኝ በሽታ መከላከል ላይ ሚዲያ የተለያዩ ዘገባዎችን በመስራት በቂ ግንዛቤ መፍጠር እንዳለበት ገልጸዋል። በክትባት ዘመቻው ሴቶችና ህጻናት በቅርበት ለማግኘት የሴቶች አደረጃጀቶች ትልቁን ሚና እንደሚወጡ ጠቁመው ለስራ ውጤታማነት ሁሉም በባለቤትነት መስራት እንዳለበት ኃላፊዋ አስገንዝበዋል። የሴቶችና ተጠቃሚነት ማረጋገጥ ነው የተቋሙ አላማ። ተጠቃሚነታቸውን ደግሞ የምናረጋግጠው ተቋም ተሻጋሪ በሆነ መልኩ ነው። የጤና ተጠቃሚነት፣ የትምህርት ተጠቃሚነት፣ ሌሎች ተጠቃሚነቶችን እናረጋግጣለን። ስለዚህ የህፃናትን የእናቶችን ተጠቃሚነት ላይ ለመስራት ስለሆነ እንደ ባለድርሻ ወይም ደግሞ እንደ አጋር ሳይሆን ባለቤት ሆነን ህፃናትና ሴቶች ላይ ልንሰራ እንደተቀመጠን ታሳቢ መደረግ መቻል አለበት። እንደሚታወቀው አሁን ሚዲያ ሰፊ አቅም አለው። ዛሬ ላይ ደግሞ ከጤናና ጤና ነክ ከሆኑ ጉዳዮች ጋር በተለይም የዘመቻውን ስራ ከግንዛቤ ከንቅናቄ ጀምሮ በጋራ እንስራ ብለን እየተወያየን ነው። በንቅናቄው መድረክ ላይ የማዕከላዊ ኢትዮጵያ ክልል በእናቶችና ህጻናት ጤናና የክትባት ፕሮግራም አስተባባሪ በአቶ ተመስገን አብዲ በኩል ሰነድ ቀርቦ ከባለድርሻ አካላት ሀሳብና አስተያየት የተሰጠ ሲሆን የሚዲያ አማራጮችን የሃይማኖት ተቋማትና የተለያዩ አደረጃጀቶችን በመጠቀም በቂ ግንዛቤ መፍጠር እንደሚገባ ተሳታፊዎች አሴታቸውን ሰጥተዋል። ተሳታፊዎቹ አክለውም ለዘመቻ ውጤታማነት የየበኩላቸውን እንደሚወጡ ጠቁመዋል ሲል ባልደረባችን አዳነ በየነ ከወራቤ ዘግቧል። ልዩ ኢኮኖሚ ዞኖች ብዝሃ ኢንቨስትመንትን በማስፋፋትና ለአርሶ አደሩ ዘላቂ ገበያ ትስስር በመፍጠር ተጨባጭ ውጤት እያመጡ መሆኑን የኢንዱስትሪ ፓርኮች ልማት ኮርፖሬሽን አስታወቀ። ቤትሌም ደመቀ በኢትዮጵያ ሀገራዊ ለውጡን ተከትሎ የመንግስት ፕሮጀክቶችን በተያዘላቸው የጊዜ ገደብና ጥራት የመፈጸም አቅም ጨምሯል። የኢንዱስትሪ ፓርኮች ልማት ኮርፖሬሽን ምክትል ስራ አስፈጻሚ ዘመን ጁነዲ እንዳሉት በኢኮኖሚ ዘርፍ በተደረገው ሪፎርም አሰራር፣ ደንብና መመሪያዎች ላይ መሰረታዊ ለውጥ ተደርጓል። ሪፎርሙ የኢንቨስትመንት ዘርፍ ማነቆችን በመፍታት ለዓለም አቀፍ አልሚዎች አስቸኳይ የኢንቨስትመንት አማራጭ እንዲፈጠር ማድረጉንም ገልጸዋል። ልዩ ኢኮኖሚ ዞኖች ካሏቸው 170 ሰባት ሼዶች 150ዎቹ በሀገር ውስጥና በውጭ ባለ ሀብቶች መያዛቸውን ገልጸው እንደ ጅማ፣ ባህር ዳርና ሀዋሳ ያሉ ልዩ የኢኮኖሚ ዞኖች አዳዲስ ኢንቨስትመንት እየሳቡ መሆናቸውንም ገልጸዋል። በዚህም የኢንዱስትሪ ፓርኮች ልማት ኮርፖሬሽን ባለፉት ዘጠኝ ወራት 80 አዳዲስ ኢንቨስትመንት ወደ ልዩ ኢኮኖሚ ዞኖች ማስገባት መቻሉን ገልጸው ይህም ከእቅድ በላይ የተገኘ ውጤት ነው ብለዋል። በቴክስታይልና ጋርመንት ላይ ትኩረት ያደርግ የነበረውን አሰራር ወደ ብዝሃ ኢንቨስትመንት አማራጭ ማሸጋገር እና ማስፋት መቻሉን ተናግረዋል። በመሆኑም ልዩ የኢኮኖሚ ዞኖችን ካሏቸው ነባራዊ ጸጋ ጋር በማዋሀድ በተለያዩ የኢንቨስትመንት ዘርፎች ላይ እንዲሰራባቸው የተደረገ መሆኑንም ገልጸዋል። በድሬዳዋ ነጻ የንግድ ቀጠና የተጀመረ ሎጂስቲክና ንግድ አዲስ እሳቤ መሆኑን ገልጸው ብዝሀ ኢንቨስትመንት በማሳለጥ የጎላ ሚና እንዳለውም ተናግረዋል። ቦሌ በአዳማ ስፔሻል ኢኮኖሚ ዞኖቻችን አሁን ላይ ሙሉ ለሙሉ በዓለም አቀፍና በሀገር ውስጥ ባለ ሀብቶች የተያዙበት ሁኔታ ነው ያለው ሼዶች እንዲሁም ከፍተኛ የሆነ የለማ መሬት ፍላጎት ጭምር የታየበት ነው። የዚህ ዓመትን እንኳን ብንመለከት ባለፉት ዘጠኝ ወራት ከሰማኒያ በላይ አዳዲስ ኢንቨስትመንቶች ወደ እነዚህ ስፔሻል ኢኮኖሚ ዞኖች ውስጥ ገብተዋል። አስራ ሰባት የተለያየ መጠን እና አይነት ያላቸውን ሼዶች ጭምር ወስደው ማሽን እየተከሉ እንዲሁም ወደ ስራ እየገቡ ያለበት ሁኔታ ነው ያለው። ከለማ መሬት ጋር ተያይዞ ብናይ 46 ሄክታር የሚደርስ የለማ መሬት በእነዚህ ስፔሻል ኢኮኖሚ ዞኖች ውስጥ በተለያዩ ዓለም አቀፍ እና የሀገር ውስጥ ባለሀብቶች የተያዘበት ሁኔታ ነው ያለው። አሁን ላይ በተጨባጭ በስፔሻል ኢኮኖሚ ዞኖቻችን ካሉን 177 የተለያዩ ሼዶች ውስጥ 150 ያህሉ በአገር ውስጥና በአለም አቀፍ ባለሀብቶች የተያዘበት ሁኔታ ነው ያለው። ቀሪዎቹ ላይም በርካታ ሪኩዌስቶች ያሉበት ሁኔታ ነው ያለው። የኢንዱስትሪ ፓርኮች ወደ ልዩ የኢኮኖሚ ዞን ማደጋቸው ብዝሃ ኢንቨስትመንትን ከመፍጠር ባለፈ ሰፊ የስራ እድልና ትስስር እየፈጠሩ መሆናቸውን ገልጸዋል። በሁሉም ልዩ የኢኮኖሚ ዞኖች ከ85000 በላይ አርሶ አደሮችን ከኢንዱስትሪዎች ጋር ቀጥታ በማገናኘት ዘላቂ የገበያ ትስስር ተፈጥሯል ብለዋል። ባለፉት ዘጠኝ ወራት በባህር ዳር ልዩ የኢኮኖሚ ዞን በግብርና ምርቶች ማቀነባበሪያ ላይ የተሰማራ የውጭ ድርጅት 15 ሚሊዮን ዶላር ፈሰስ በማድረግ ስራ ጀመሩን ገልጸዋል። በጅማ ልዩ ኢኮኖሚ ዞን አቮካዶ ምርትን በማቀነባበር እሴት በመጨመር የተሰማራ ኩባንያ ብዝሃ ኢንቨስትመንትን ከማሳደግ ባለፈ ለአካባቢው ማህበረሰብ የስራ እድልና ትስስር ፈጥሯል ብለዋል። ባለፉት ዘጠኝ ወራት ከነበሩን አቺቭመንቶች መካከል አንዱ የባህር ዳር ስፔሻል ኢኮኖሚ ዞንን ለአብነት ማንሳት ይችላለሁ። ኒርቫና የሚባል አግሮ ፕሮሰሲንግ ላይ አተኩሮ የሚሰራ የህንድ ካምፓኒ አለ። በስፔሻል ኢኮኖሚ ዞኑ ታሪክ ለመጀመሪያ ጊዜ ከአንድ ነጥብ አምስት ሚሊዮን ዶላር በላይ ኢንቨስት ማድረግ ችሏል። ለ ዘጠኝ ሺህ ስምንት መቶ በባህር ዳርና በአካባቢዋ ለሚገኙ አርሶ አደሮች ዘላቂ የገበያ ትስስር የፈጠረ ካምፓኒ ነው። ጅማ ላይ አቮካዶን ፕሮሰስ በማድረግ ለአውሮፓና ለአሜሪካ ገበያ ቅባትና ዘይት የሚያመርት የህንድ ካምፓኒ አለ። ይህ ካምፓኒ ጅማና ና በአካባቢዋ ከሚገኙ አርሶአደሮች ጋር ዘላቂ ገበያ ስስር ፈጥሯል። ይህ ደግሞ የአርሶ አደሩን ተጠቃሚነት በከፍተኛ ሁኔታ ጨምሯል። ምክንያቱም ምንም አይነት ቫሊዩ አድ ሳያደረግ ምንም አይነት ኮንትሪቢሽን ሳይኖረው መሀል ላይ ገብቶ ከፍተኛውን ትርፍ ሲያጋብስ የነበረውን ደላላ በማስቀረት አምራችና ተቀባይ ዳይሬክት ልይ እየተገናኙ ያሉበት ሁኔታ ነው ያለው። ኢትዮጵያ የአፍሪካ ቀዳሚና ተመራጭ የኢንቨስትመንት መዳረሻ እየሆነች ነው ያሉት ምክትል ስራ አስፈጻሚው በልዩ ኢኮኖሚ ዞኖች ያለው የተሟላ መሰረተ ልማት የኢንቨስተሮችን ቀልብ መሳቡን ገልጸዋል። ልዩ የኢኮኖሚ ዞኖች ከጨርቃጨርቅና አልባሳት ባሻገር ሌሎች የዓለም የትኩረት ዘርፍ በመሆን የታዳሽ ኃይል ላይ በትኩረት እየሰሩ መሆኑን አንስተዋል። እንደ ኢዜአ ዘገባ በሐዋሳ ልዩ ኢኮኖሚ ዞን በሶላር ኢነርጂ ላይ የተሰማራ የውጭ ድርጅት መቶ ሚሊዮን ዶላር ሰራር ሀብት ያስመዘገበ ኩባንያ ስራ መጀመሩን ጠቅሰው ይኸውም ባለፉት ዘጠኝ ወራት የተመዘገበ መሆኑን ነው የገለጹት። ባለፉት ዘጠኝ ወራት ከመቶ ሚሊየን የአሜሪካን ዶላር በላይ ያስመዘገበ ዓለም ላይ ቶፕ አስር ውስጥ ከሚገኙ የሶላር ኢነርጂ አምራች ካምፓኒዎች መካከል ከቬትናም መጥቶ አዋሳ ላይ ስራ የጀመረበት ሁኔታ ይታወቃል። ይህ በተለይ ለኢትዮጵያ በቴክስታይል እና ጋርመንት እና በተወሰኑ ዘርፎች ላይ ብቻ አተኩሮ ለነበረው ኢንቨስትመንት ሌላ ኦፖርቹኒቲ ዞን የመጣው ኢትዮጵያ ደግሞ በታዳሽ ኃይልና ስፔሻል ኢኮኖሚ ዞኖቹ ካላቸው ከፍተኛ የሆነ የኃይል አቅርቦት አንጻር ለዚህ ኢንቨስትመንት የበለጠ ተመራጭና ዋነኛ መዳረሻ አድርጓቸዋል። ለተሻሻለው ግብርናና ገጠር ልማት ፖሊሲ ውጤታማነት የዘርፉ ቋሚ ኮሚቴ አመራሮች ድጋፍ ክትትልና ቁጥጥር ሊጠናከር እንደሚገባ የሕዝብ ተወካዮች ምክር ቤት ምክትል አፈጉባኤ ወይዘሮ ሎሚ በደው አስገነዘቡ። ነቢዩ ዮሐንስ ተጨማሩን ይዟል። የህዝብ ተወካዮች ምክር ቤት ቋሚ ኮሚቴ ሰብሳቢዎች እና ምክትል ሰብሳቢዎች በፖሊሲው ላይ ተጨማሪ ግንዛቤን ለመፍጠር ያለመ ውይይት በአዳማ ከተማ አካሂደዋል። በመድረኩ ላይ መክፈቻ ንግግር ያደረጉት ምክትል አፈጉባኤዋ ወይዘሮ ሎሚ በዶም በ1994 ዓ.ም ተዘጋጀው ነባሩ ፖሊሲ ሀገሪቱ አሁን ያለችበት የቅድ ደረጃና የህዝብ ፍላጎት ያማከለ መሆኑን አስታውሰዋል። ፖሊሲው የአርሶአደሩንና የአርብቶአደሩን ሁኔታ በትክክል ያልፈተሸ ነበር ያሉት ወይዘሮ ሎሚ በዶም አዲሱ ፖሊሲ እነዚህን ክፍተቶች የሚያሟላ አለሜ ደረሰበትን ግብርናና የገጠር ልማት ሳቢዎችን ያካተተ እንደሆነም ገልጸዋል። ፖሊሲው የተፈጥሮ ሀብት እንክብካቤ ልማትናም በጸላቂነት ለመጠቀም የሚያስችሉ ለሀገር በቀላል ኢኮኖሚ ሪፎርም የሚያግዙ ሀሳቦች የሚካተቱበት መሆኑን ተናግረዋል። አዲሱ የግብርና ገጠር ልማት ፖሊሲ ምርትና ምርታማነትን መጨመር ብቻ ሳይሆን ገበያ ተኮር፣ በዓለም ገበያ ተፈላጊ የሆኑ ምርቶችን በብዛትና በጥራት እንዳይመርቱ የተሻለ እድልን የሚፈጥር መሆኑን አስረድተዋል። በመሆኑ መድረኩ የምክር ቤቱ ቋሚ ኮሚቴ አመራሮች የፖሊሲውን አቅጣጫ በመገንዘብ ድጋፍ ና ክትትል እንዲያጠናክሩ ለማስቻል ነውም ብለዋል። መድረኩ ዋነኛ ዓላማ የተሻሻለውን የግብርና ገጠር ልማት ፖሊሲ ለምክር ቤታችን አመራሮች በማስተዋወቅ ፖሊሲው በተገቢውና በትክክለኛው መንገድ ተግባራዊ እንዲሆን በሚደረግ ሂደት ውስጥ ምክር ቤቱ የበኩላችንን አስተዋጽኦ እንድናበረክት ነው። የግብርና ሚኒስትር ዶክተር ግርማ መንቴ በበኩላቸው፣ አዲሱ ፖሊሲ በሰብል፣ በእንስሳት፣ በተፈጥሮ ሀብት፣ በገበያ ተኮር ምርት ረገድ የነበሩ ውስንነቶችን የሚቀርፍ መሆኑን ተናግረዋል። ፖሊሲው የምግብ ዋስትናን ለማረጋገጥና ስርአተ ግብርናን እውን ለማድረግ እንዲሁም የስራ እድል ለመፍጠር ወሳኝ መሆኑን ገልጿል። እንደዚያ ዘገባ ፖሊሲውን ለመፈጸም የውል እርሻ የዘርና የመሬት አጠቃቀም ና አስተዳደር አዋጆች መዘጋጀቱ ጠቁመው በተጨማሪም ደንቦችና የሚያስፈጽማቸው መሪዎች ተዘጋጅተው ወደ ስራ እየተገባ ነው ብለዋል። ይሄ ፖሊሲ በእኛ ነው የተሰራው፣ በእኛ እሳቤ ነው የተሰራው የተቃኘው የሚለው ነገር ቀላል ሀሳብ እንዳይመስላችሁ በጣም ትልቅ ገዢ ሀሳብ ነው። ፖሊሲዎቻችንን በራሳችን እሳቤ፣ በራሳችን ነባራዊ ሁኔታ፣ በራሳችን አቅም የራሳችንን ጸጋዎች እና አቅሞች ወደ ውጤት በምንቀይርበት መንገድ መዘጋጀቱ ማለት ነው። ስለዚህ ግብርናችን እነዚህን ነገሮች ታሳቢ አድርጎ ባለፉት ዓመታት የተሰሩ ስራዎችን እንደ መነሻ ያሉ ክፍተቶችን ደግሞ ነቅሰን አውጥተን የተዘጋጀ ፖሊሲ መሆኑን ለማንሳት ፈልጌ ነው።